አሁን ይበቃዋል። መንገድን ራይን የምትሄድበት መንገዳችሁን የሚያበላሽ ለጎሊያት አሁን ይበቃዋል። ጎሊያት እንዳዩት እንግዲህ እንዲሁ ተራ ሰው አይደለም። ቁመቱም ያስፈራ። ሰውን የሚያክል አይደለም፣ ሦስት አራት ሰው የሚያክል፣ ከሰው ቁመት የበለጠ። በእስራኤል ሰዎች መካከል እነ ጎሊያት አይነት ሰው ይፈለግ ቢባል ምንድ ነው የለም፣ አይገኝ ኦረኞች ስላለ አይደለም። ማሸነፍ የሚቻለው በእግዚአብሔር ኃይል ነው። ማሸነፍ የሚቻለው ሁላችሁም ሰዎች ከኔ ጋር እግዚአብሔር ቃል ሃርድ ኮፒም ሶፍት ኮፒም የያዛችሁት አንደኛ ሳሙኤል ምዕራፍ 17 ቁጥር 37 ላይ እንደዚህ ይላል ዳዊትንም ከአንበሳና ከድብ እጅ ያስጣለኝ እግዚአብሔር ከዚህ ከፍልስጥኤማውያን እጅ ያድነኛል፣ አለው። ሳኦልንም ዳዊትንም ሂድ እግዚአብሔር ካንተ ጋር ይሁን፣ አለው። ምን አለው? እግዚአብሔር ካንተ ጋር ይሆናል። እግዚአብሔር ካንተ ጋር ይሁን አሉ። እኔ እንደዚህ በምል ሀሳብ ነው፣ ይህን ቃል ዛሬ በህይወታችሁ ላይ ማወጃቱ። አሁን ይበቃዋል ይላል፣ አሁን ይበቃዋል። መንገድን፣ ራይን፣ ቢዝነስን፣ ህይወትን፣ የምትሄዱበት መንገዳችሁን የሚያበላሽ ለጎሊያት አሁን ይበቃዋል። እስቲ አንድ አማይ ከኔ ጋር አሁን ይበቃዋል ይባል እስቲ። አሁን ይበቃዋል፣ አሁን ይበቃዋል። ለሚከሷችሁ አሁን ይበቃል። ለጠላቶቻችሁ አሁን ይበቃል። መንገድን የሚዘጋ እንደ ጎልያድ በህይወታችሁ የሚፎክር አሁን ይበቃዋል። እመን። እግዚአብሔር እንደዚህ ብላ አውጅ ብሎኛል። ልጆችን የሚከስ መንገዶቻቸው የሚዘጋ ራይን የሚያበላሽ በምትሄድበት መንገድ ነገሮቻችሁ እያበላሸን ለቆየ ለጠላት አሁን ይበቃል ህይወታችሁን የሚያበላሽ እድሎቻችሁን የሚያበላሽ ትዳሮቻችሁን የሚያበላሽ ልጆቻችሁን የሚያበላሽ የጀመራችሁት በውስጣችሁ እግዚአብሔር ያስቀመጠው መንፈስን ሊያበላሽ ለተዘጋጀው አሁን ይበቃዋል። በልልጅ አንድ በእናትህ አሁን ይበቃዋል። በት ሪሰ ምን ይላል? አሁን ይበቃዋል። ዛሬ እግዚአብሔር በአንዳንድ ሰዎች የፋይናል ምልክት ያስቀምጠሃል። ይሁት በዚህ ቦታ ላይ እንደምታውቁት ይህ ቃል ግልጽ ነው አገርና አገር ነው የተጋጩት ፐርሰናሊቲ ግለሰብ አይደለም ዳዊት እና ጎሊያድ አይደለም መጀመሪያ ሪሶርስ የጥላቻቸው ሪሶርስ ዳዊትና ጎሊያት አይደለም ወይ የጎሊያድ ቤተሰብና የኢሳይ ቤተሰብ የዳዊት ቤተሰብ አይደለም የተጣሉት ቂም ያላቸው ጦርነት ያላቸው የተለያየ ነገር ያላቸው እነማን ናቸው እስራኤልና

መንገድን ላንተ ለዘጋ የምትሄዱበት መንገዶቻችሁን ለዘጋ ዛሬ ነው ማረው። አሁን አሁን ይበቃዋል፣ ስበልልኝ በና፣ አሁን ይበቃዋል በል። ቀጠሮ ያዝ፣ ከጠላቶቻችሁ ጋር ቀጠሮ ያዝ፣ ከሟርተኛ ጋር ቀጠሮ ያዝ፣ ከደጋሚ ጋር ቀጠሮ ያዝ፣ ከሚያስፈራራው ጋር ቀጠሮ ያዝ። ዛሬ ቀጠሯችሁ ዛሬ ነው። አሁን ይበቃዋል። መዲያን ያለም አሁን ይበቃሃል። ኦ የገረመኝ ጦርነት የማን አይደለም፣ የግለሰብ አይደለም። የዳዊትና ጎልያድ የጎልያድ ቤትና የኢሳይ ቤተሰብ ላይ አይደለም። ውጊያው የተጀመረው በአንድ ሰው አይደለም፣ ወይ በሁለት ሰው አይደለም። በማን ነው የተጀመረው? አገር ለአገር ፍልስጤም አገር እና እስራኤል አገር፣ ሁለቱም ጠላት ሆነው ይፈልጋሉ። አንዱን አንዱን ለማጥፋት ይፈልጋል? እንኳን ትዝ ካላችሁት ጊዜ ስለህለኝ ብዙ እሱን እያብራራው ታለውስ ደም የትንቢታዊ አዋጅ ስለሆነ ትዝ ካላችሁት የእስራኤል ጦር መሪው ወይ የእስራኤል ሚኒስተር ጠቅላይ ሚኒስተር የእስራኤል ፕሬዝዳንት የሆነው ሳኦ ከእያንዳንዱ ሰዎች ቤት ላይ ማንን ይፈልግ ነበር ይላል። የጦር ስስት ያላቸው ሲስተም ያላቸው፣ ጦርነት የሚችሉ ሰዎች ስመርጡ ነበረ። ከማ ከማጋር ሊዋጋ ከፍልስጥም አገር ጋር ከኢሳይ ቤትንም እንግዲህ ሶስት ወንድሞችን ይዞ እንደሄደ ይናገራል። አሁን የሚታየው ነገር ምንድን ነው ሲባል የሚቀጥለው ነገር ምንድነው ሲባል የሚጠብቅ የአገር ግጭት ነው። ፍልስጤማውያንን የሚዋጋ አንድ ሰው ነው። እስራኤልን የሚዋጋ ህዝብ ነው። ከፍልስጤማውያን አገር ላይ ዋናው የተባለው ተመርጦ ነው የመጣው። እስራኤል አገር ደግሞ ሁሉ ሄዶ ተሰብስቦ ውጊያ ያሰንት ያለው ከማ ጋር ሊዋጋ ጎልያድ ጋር ሊዋጋ እነሱ እንደጠበቀ አልሆነም። ጎልያድ እንዳዩት እንግዲህ እንዲሁ ተራ ሰው አይደለም። ቁመቱም ያስፈራ፣ ስታይ ያስፈራ። ሰውን የሚያክል አይደለም። ሦስት አራት ሰው የሚያክል ከሰው ቁመት የበለጠ እንኳን በእስራኤል ሰዎች መካከል እነ ጎልያድ አይነት ሰው ይፈለግ ቢባል ምንድን ነው የለም አይገኝም። ዜሮ። ከዛ የተነሳ ከዚህም ከዚህም ተመራረጠ። ምን ሊያደርጉት፣ ሊዋጉት። እኔ አንድ መልእክት አለ። ለማንም ሊከብድ ይችላል የሆነ ነገር። አሁን ግን እግዚአብሔር በእኔ ላይ ቅባት አስቀምጠዋል። አሁን ይበቃዋል በሉ። አሁን በል ይበቃዋል፣ በል ለድህነት፣ ለችግር፣ በዙሪያ ላይ የሚከበው ለበሽታው አተና ለበሽታ ይበቃዋል፣ ለችግር ይበቃሃል፣ ለቻለንጅ ይበቃዋል። መንገዶቻችሁን ለዘጋው ይበቃዋል። በምትሄድበት አቅጣጫ እየበላሸቅ ለቆየውም ይበቃዋል። በ ሶ አሁን ይበቃዋል። እግዚአብሔር የሚገርመኝ ታላቅ አይል ጦር ወይ የጦር እቃ አይደለም። ጦር እቃ ወይ የጦር ጦረኞች ስላለ አይደለም፣ ማሸነፍ የሚቻለው በእግዚአብሔር ኃይል ነው ማሸነፍ የሚቻለው እንጂ ጦር ስላለ የጦር ተዋጊዎች ስላለ ማሸነፍ እንደማይቻል ዳዊት አረጋግጠዋል። የሚያምነው በጦርነት አይደለም፣ በጦር ዕቃ አይደለም፣ በጦር ብዛት አይደለም። ያምነው ማንም የጦር ብዛት ስላለ አይደለም የሚያሸንፈው፣ የጦር ሰራዊት ስላለ አይደለም የሚያሸንፈው ጎልያት ትልቁ ጉዙፍ ስላለ አይደለም ማሸነፍ የሚችለውም ዳዊት ማሸነፍ ሰው የሚችለውም በእግዚአብሔር ኃይል ነው ብሎ ያምናል። ሌላ የእምነት ቁልፍ በዳዊት ውስጥ የገባው ዘለቄታ ያለ ድል በእግዚአብሔር እንደሚገኝ ያምናል ዳዊት። የእምነቱ ቁልፍ ዋናው የእምነቱ ቁልፍ ምንድን ነው ብለን በዚህ ቦታ ላይ ስናይ የዳዊቱ የእምነት ቁልፍ ምንድን ነው ካላችሁት ዘለቀጣ ድል ሰው ማግኘት ማግኘት የምችለው ጊዜያዊ አይደለም። የሆነ ቀን መጥቶ የሆነ ቀን የሚጠፋ አይደለም። ዘላቂ ድል በእጁ ሳይወጣ መቀጠል የምችለው ምን አይነት ድል ነው ካላችሁት በእግዚአብሔር ዘንድ ያለ ሰው እንደሆነ ዳዊት ያምናል። ሌላ እግዚአብሔር በታናሽነት የተናቀ ሰውን ለታላቁ ስራ እንደሚሾም ያውቃል። እዩት! ዳዊት ዳዊት እግዚአብሔር በታናሽነት የተናቀ ሰው ራሱ ከምንም እኔ በሰው አልቆጠርም፣ እኔ ትንሽ ሰው ነኝ፣ እንደዚህ መሆን አልችልም ብሎ ራሱን የናቀ ታናሽነትን የናቀ ሰው ለታላቁ ስራ፣ ለታላቁ ዓላማ እግዚአብሔር እንደሚመርጥና እንደሚሾም ያውቀሃል። ስለዚህ ነው ይህን ስለሚያምን ዛሬ ያበቀዋል ያለው ዛሬ እሱ ይበቀዋል ያለው ዳዊት ይህን ስለሚያምን ነው። አንድ አራት ነገር ፈጠን ብዬ ላውራ፣ አንድ አራት ነገር ፈጠን ብዬ ላውራ፣ አንድ አራት ነገር በዚህ ቁጥሮች መካከል ያለው አንድ አራት ነገር ፈጠን ላውራ። እና አሁን ያበቀዋል፣ አሁን ያበቀዋል። የእኔ ስስተር አሁን ያበቃሻል። ጠላት በዙሪያችሁ ላይ ሰልፍ ቢያበዛም አሁን ያበቀዋል። የምትሄዱበት መንገድ ላይ እጅግ የሚያስፈርን ነገር ቢገጥመም ዛሬ ያበቃዋል። አንደኛ ዳዊት በእግዚአብሔር የተመሰረተ እምነቱን ገለጠ በማን የተመሰረተ በእግዚአብሔር የተመሰረተ ዳዊት በዚህ ቦታ ላይ ያመነው ነገር ምንድን ነው ሲባል እንዲሁ በእውነት አይደለም በጦር አይደለም በውጊ አይደለም በችሎታ አይደለም ዳዊት በእግዚአብሔር የተመሰረተ እምነቱን ምን አድርገው ገለጸ ነገረው። እንዴት ካላችሁት? እስራኤልስ በሙሉ ጎልያድ ድምፅ በሰሙ ጊዜ ምን ሆኑ ይላል፣ በሩ ሸሹ ነው የሚለው። ማንም ከጎልያድ ጋር የሚሆን ሰው አልተገኘም ነው የሚለው። ሚፋለም ሚፋለም የሚዋጋ ሰው አልተገኘም ነው ሁሉም ፈርቶ ምን ሆኑት ይላል፣ ሸሹት ጥሎ ሄዱ አይልም። ሰልፉን፣ ጦርነትን፣ ውጊያ ጥሎ ሄዱ አይልም። ከዛም በኋላ ምን ይላል? የወንድሞችን ደህንነት ለመጠየቅ የሄደው ማን? ዳዊት የማን ድምፅ ሰማ ነው የሚለው ይገውል የአድ ድምጽ ሰማ። ይህን በሰማ ጊዜ እሄ የሚፎካከረው ለዚህ ሰውየው ዛሬ፣ አሁን ይበቃዋል ብሎ ለውጊያ፣ ለሰልፉ፣ ለተለያየ ነገር ከዚህ ሰው ጋር እኔ እገዳደራለሁ። ማን ነው ሜዳ የሚያመቻቸው? ያ ሐራጢ በቀድድ ይወጣሰን ሜዳውን የሚያመቻቸው ማን ነው? ወዳጄ፣ እግዚአብሔር ምስክሬ ነው። እግዚአብሔር የጠላት ፉከራ አሁን ያበቀዋል። የሟርተኛ ፉከራ አሁን ያበቀዋል። የደጋሚ ፉከራ አሁን ያበቀዋል። አንተን ከሜዳ አወጣለሁ፣ አንቺን ከሜዳ አወጣለሁ፣ የእሷ ነገር አበቃለሁ፣ የእሱ ነገር ይበቃል ብሎ እየፎካከረ ለቆየው እግዚአብሔር አሁን ይበቃዋል በል። እኔ አንድ በና አሁን ይበቃዋል በል። አልሰማሁ አልሰማሁ በል። እኔ ስባ አሁን ይበቃዋል እባክህ። መቼ ያበቃዋል ለጠላት? መቼ ያበቃዋል ለሟርተኛ? መቼ ያበቃዋል ያንተ ውድቀትን ለሚመኘው? የቱን መቼ ያበቃሃል? ነገር አይሳካን እያለ በሟርት ያስጨናነቀው መቼ ያበቀዋል በልል ይፈነቅ አሁን ያበቀዋል በል ያበቃዋል ትንሽ ይሆናል እዩት ሁሉ ሰው ፈርቶ ማን ነው ምኑን የሚያመቻች ሜዳው ሜዳውን በቃ ሜዳው ሜዳው መመቻቸት ያለበት በማን ነው የሚጀምረው በንጉሱ ንጉሥ ካልፈረመ ከማን ጋር መርጣላፋ ይቻላል ጎልያን ጋር መገናኘትም መዋጋትም። ስለዚህ ፍቃዱን የሚሰጠው ማን ነው? ራሱ መንግስት ነው። እኔ አንድ እምነት አመንኩኝ በኢየሱስም። ሌሎች ፈርቶ የሸሹት ሜዳ ያንተ ይሆናል። ኦ ሌሎች ሸሽቶ የሄዱት ቢዝነስ ያንተ ይሆናል። ሌሎች ሸሽቶ የሄዱት የሆነ ነገር ኃይለኛው ያንተ ይሆናል። እግዚአብሔር ለጠላት አሁን ያበቃዋል። እግዚአብሔር ለጠላቶቻችሁ አሁን ያበቃዋል በልልኝ። እንደ እባክህ እግዚአብሔር ለጠላቴ በል እባክህ። ለማርተኛ አሁን ያበቃዋል በልልኝ። ያበቃዋል በል። ቱይ የጋ ታዋሜ እዩት። ማነው ነው የሚያመቻቸው ማመቻቸት የሚችለው ማን ነው? ንጉሥ ሳኦል ዝላ ከእነ ጎልያድ ጋር የሚፎካከር ሰው ተገኘ ተብሎ ቤተ መንግሥት አካባቢ ላይ ሽብር ቃውጢ ምናምን ምናምን ተነስቶ፣ ማን ነው እስቲ ይቅባ ይቅባ ሲባል ልጁ ሕፃን ብላቴንያ ሲያይ የሆነ ማምር የሆነ በቃ በቃ ለውጊያ የማይመች መዋቃት የማይችል ግን፣ በውስጡ አንድ የጸና እምነት ያለ። ይሄ እምነት ደግሞ ለሰው አይታይም፣ ለገጂ አይታይም። ስሙት ሰው ስኳር ይመምና ወባ የተለያየ የታመመ በምን ይታያል በቃ ይሄ እንትን እንደሚወስድ ይወሰድና ወዲያውኑ በሽታ ምን ይሆናል ይታወቃል አይደል እምነት እሱ አንድ ጥሩ ዶክተር ጋር ብትሄድ እምነት ይገኛል ይታያል አሁን በፊዚካል ዳዊትን አወቁ ጨረሱ እምነት ግን ማወቅ አይቻሉም አልቻሉም ዳዊት እምነት ግን በውስጡ ያለው ይሄ ለሚፎካክረው ዛሬ ያበቃዋል አሜን ቱይ

ሳኦል ጋር መጣና ሳኦል ሲያየው ጠን እንደዛ ከሆነ ይላል። ሳኦል ትሄዳለ? እርግጠኛ አው እርግጠኛ እንደዛ ከሆነ ና፣ እኔ የሚይዘው የጦር ጋሻ እንካ፣ ለጦር የሚሆነው ልብስ እንካ አይደል? ይህን ልበስና ስቲ ምን አድርገው ሞክር፣ ሂድና በዚህ እንኳን። ሰውየው ከፈራ ይላል አንደኛ ምን ይላል ዳዊት በእግዚአብሔር መሰረት እምነቱን ገለጸ እንጂ በሚታየው የጦርነት፣ የሰልፍ፣ የምናምን ነገር መያዝ፣ መልበስ፣ እንትን ማድረግ አልፈለገም። ዛሬ ልንገራችሁ፣ ለጠላት የሚያበቃው አንደኛ እናንተ መሆኑም በእግዚአብሔር የተመሰረተ እምነትን ለጠላት ግለተው፣ ንገረው፣ አሳየው። ስለዚህ ምን አለው ዳዊት ይሄ ልብስ ለእኔ አለመት በቃ ታሪክ እንደዚህ አይነት ነገር ለብሻ አላቅም ሞካክር መላቅም ግን የምሞካክረው አንድ ነገር አለ። ለን ውስጥ ላይ እምነት አለ። ቀጥሎ የሆነ የሚሰራው ስራ አለ አለን አለለ ያ እየሱስ ነው። ዳዊት የታመነው በጦር መሳሪያ ሳይሆን ዳዊት የታመነው የሳኦል የጦር መሳሪያ ላይ ሳይሆን የታመነውን በጀግንነት ሳይሆን ዳዊት የታመነውም በእግዚአብሔር መዳን እንደሚችልና በእግዚአብሔር ማሸነፍ እንደሚችልና ለጎልያድ ዛሬ እንደሚበቃ አምኗል። ሁለተኛ ሁለተኛ ጎልያድ በሰልፉና በኃይለኛነትን መመካት ጀምሯል። ዳዊት ግን በእግዚአብሔር ስም ብቻ ነው የሚመጣው። ሁለተኛ ጎልያት በኃይለኛነትና በሰልፉና በጦርነትና በቁመትና በአገራቸው ባለው በምን በመልአክ በሟርት ስምና በዛ ነው የሚተማመነው፣ በአቅሙ ነው የሚተማመነው። ዳዊት በአቅሙም አይተማመንም? በሆነ ነገርም አይተማመንም፣ በቤተሰብም አይተማመንም። ለጎልያድ ዛሬ እንደሚበቃው ስለሚያመን ዳዊት የሚተማመነው በማን ነው? በእግዚአብሔር ስም ብቻ። ምን አለው ለሳኦል? ዛሬ እግዚአብሔር ይህን ፍልስጥኤማውያን ሸለፈታ በእጄ አሳልፎ ይሰጠኛል። ካንተ ምንም አያስፈልግም። ጎልያድ የሚፎከረው በምንድን ነው አለ። በጉልበቱ፣ በአቅሙ፣ በጦሩ በልብዱ ነው። እኔ ግን በዚህ አይደለም አለ። ሃሌሉያ! ባለው አይደለም የሚመካው። እኔ ግን በእግዚአብሔር ስም እመካለሁ አለ። ሃሌሉያ! በእግዚአብሔር ስም እመካለሁ አለ። በእግዚአብሔር ስም እሄዳለሁ አለ። ወዳጆች መመኪያችሁ እግዚአብሔር ይሁን። ለጠላቶቻችሁ ዛሬ ይበቃዋል። ባልድ ይበቃዋል። በልባከበታወረበበማዳ ለጉልበቱ ለጦሩ እያስፈራራ እስራኤልን ለቆየው በኢየሱስም ካመናችሁ እስከ ዛሬም በይወታችሁ እያስፈራራ ለቆየው ዛሬ ይበቃዋል። ይበቃዋል ባዲ አስካረ ስለዚህ ነው የሰው በጦርነት ብዛት አይደለም፣ ዳዊት የሚያምነው ዳዊት በእግዚአብሔር ስም ነው። ሶስተኛ እኔ ሶስተኛ ስሙ ለእግዚአብሔር ክብር ነው እንጂ ለሰው ክብር አይደለም። የዳዊት አላማው የዳዊት አላማው ከጎልያድ ጋር የሚፎካከረው ለጎልያድ ዛሬ ይበቃዋል ያለበት ምክንያት ለእግዚአብሔር ክብር ነው እንጂ ለሰው ክብር አይደለም። የዳዊት ታርጌቱ አላማው፣ የኛ እንኳን እግዚአብሔር እድል እንኳን ሲሰጠን አላማው ምንድን ነው? ተወሰኑ እድል የሚወደ ኑ አይብ አላማው ቢሄዱ። አሁን ብዙ ሰዎች እግዚአብሔር ይቀባል፣ ቅባት ያደርጋል፣ ያስቀምጣቸዋል፣ መፍትሄ ሰው ያደርጋል። ወዲያውኑ እነሱ ደግሞ ቅባት ለራሳቸው መፍትሄ ይጠቀማል። ዳዊት ለእግዚአብሔር ክብር ነው እንጂ ለሰው ክብር አይደለም። የዳዊት አላማው ተርጌቱ ጎልያድን ዛሬ በእጄ ይጥልሃል፣ ከእንግዲህ ወዲህ አትቀጥልም፣ አሁን ይበቃዋል የምለው ለራሱ ክብር አይደለም፣ ለሰው ክብር አይደለም፣ ለሳኦል ክብር አይደለም፣ ለወንድሞች ክብር አይደለም፣ ለኢሳይ ክብር አይደለም፣ ቤተሰቦቹ ሃያል ለማድረግ አይደለም፣ ለእግዚአብሔር ክብር ነው እንጂ በእግዚአብሔር ታመነው ለጠላት ዛሬ ይበቃዋል። ቱ ስለዚህ ነው የእስራኤልን አምላክ ስም እመጣ በተገዳደርግ በእስራኤል አምላክ ስም እመጣብለዋል። ስለዚህ እ የሚመጣው በዳዊት ቅባት አይደለም እኔ የሚመጣው በአባቶቼ ቅባት አይደለም። እኔ የሚመጣው አንተ የተገዳደርከው አምላክ አለ። እሱም የእስራኤል አምላክ ቱይ አይ እሱም የእስራኤል አምላክ በልልይ ባካቸው ዛሬ ያበቀዋል። በልባክ ማጎስ ማጎስ ማጎስ ዛሬ ያበቀዋል። አንተ በእግዚአ እግዚአብሔር ላይ የሚገዳደረው ለዛ ለጠላቱ ለጎሊያት ዛሬ ያበቀዋል። ምን አለው ዳዊት ምን ምን ዳዊት ለእግዚአብሔር ክብር ነው እንጂ ለሰው ለራሱን ክብር አይደለም አላማው ስለዚህ ዳዊት ምን አለው አንተ በተገዳደርከው በእስራኤል በሱ ስም በአምላኩ ስም በሱ ስም ነው ቀስቱን የምወረውረው አንተንም የምገጥመው አንተንም አሸንፈው አንተንም ለአንተንም ዛሬ ከላይ ላይ ቲቪትን የምቆርጠው እንዳትቀጥልህ ከዛሬ ቀን ጀምሮ ለእስራኤል ህዝብ ረፍት ምሰጠው አንተ ደርከው በእስራኤል አምላክ ጭፈር ስም እመጣለሁ አለ ሉያ ምን አለው። እኔ ዛሬ እጥልሃለሁ። እኔ ዛሬ እንፃ አደርጋለሁ። እንግዲህ እግዚአብሔር ከአንተ ጋር እንግዲህ እግዚአብሔር ማጆስ ማጆስ ማጆስ እንግዲህ እግዚአብሔር ካንተ ጋር እግዚአብሔር ምስክሬ ነው። የጠላት በረከትም ዛሬ ባንተ ላይ ይሠራል።